ሰላም ሰላም እንዴት ናችሁ? በእያላችሁ በትል ነገር ሰላም ነው አሽይና አሽይና አንዴ ያላችሁ ሞኝላችሁ አለው ቢዞች ስትገቡ ገቡ እንደ ልማዳችሁ ላይክ ነ ሸር ያደረጋችሁ ሀሳቦቻችን ለብዙዎች አካፍሉ። ለዚህም አመሰግናችሁ አለ ዛሬ ዲቪዛናችን ይዙን መጣን። እንግዲህ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ያስተላለፉትን አዲሱን ትዕዛዝ እንግዲህ በትዕዛዙ መሰረት ወደ ሩብ ሚሊየን የሚሆን ዩክሬናዊ በአሜሪካ የሚኖር ጦርነቱን ሸሽቶ ወደ አሜሪካ የገቡ ዩክሬናውያን ከሁለት መቶ አርባ ሺህ በላይ የሚሆን ዩክሬናውያን ጥርግርግ ብላቸ ወደዛ ወደ ጦርነቱ ወደ እሳት ትመለሳላችሁ። አዳሚ ልቁምቅም አድርጌ ነው ወደ ዩክሬን መመልሰሽ ብላለች። እንግዲህ ነገራች አለው አሜሪካ አደገኛ አገር ነች ያለችው ካልተቀበለ ዝም ብሎ እንደው ቀላል እንደዋዛ የሚያልፍ አገር አይደለም። አሁን ብዙዎች እንደ ቀልድ አይተውታል የአሜሪካን ከዚህ ጉዳይ መውጣት። አሜሪካኖቹ ፈርተዋል። አሜሪካኖች ልክ ትራምፕ እንዳለው ዩክሬን በሶስተኛ የዓለም ጦርነት እየቆለደች አለች እየቆመረችን ያለችው ይህ እኮ የታወቀ ነገር ነው። በነገራችን ላይ ሶስተኛ ዓለም ጦርነት የሚባል ነገሮ የለም። ዓለም መጥፋት ነው በቃ መጽሐት ነው የሚሆነው። ይህ ጦርነት ወይ ራሽያ ታሸንፋለች፣ ወይ ዓለም ይጠፋል። አሯት ነጥ በቃ ይህ ምንም እኮ ምንም እውቀቱ አያስፈልግም። አምን አርገ ራሽያ ነች እኮ እንጂ በኋላ እንደ አንደኛ ዓለም ጦርነት ወይ እንደ ሁለተኛ ዓለም ጦርነት የራሽያን ሕዝብ አርደ ዘልዝሎ ጎለ ወደ ቤት አትጎባም እኮ ነው የሞላ ያለሁት። አለፈ እኮ አሁን እንደሞ ታያት እንግዲህ የአውሮፓ ሕዝብ ወደ አምስት መቶ ሚሊዮን ወደ ግማሽ ቢሊዮን የሚሆኑ የአውሮፓ ሕዝብ ከሶስት መቶ ምናምን ሚሊዮን በላይ የሚሆነው ከአሜሪካ ህዝብ ጋር ተደምሮ ስምንት መቶ ሚሊዮን ነው። ጃፓኖች አሉ፣ ሌሎች ሌሎች ኤዥያ ውስጥ ያሉ አገሮች አሉ፣ አሜሪካን የሚያግዙ አንድ ቢሊዮን በላይ የሆነ ህዝብ ነው። መቶ አርባ ሚሊዮን መቶ አርባ ሚሊዮን ኢትዮጵያ ህዝብ ቁጥርና ራሽያ ነች፣ እኩል ነን እኛ፣ መቶ ሰላሳ እነሱ መቶ አርባ ሚሊዮን ነን። እኛን እዩና እነሱን እዩ። እንግዲህ ያው ሰው በሰው በወልስ የሚጠራ ላለ ጥላውን ገሰሰ እና በውል ስም እኛም ሰው እነሱም ሰው ናቸው። መቶ አርባ ሚሊዮን ናቸው። ኢትዮጵያ ነው የሚያክሉት ቁጥር፣ ትርጉም የለው። የእኔ ተፈስጥ ያስቀኛል። እነ ከሌከ ስድስት ሚሊዮን ናቸው። እኛ እንወልጣለን ሰባት ሚሊዮን፣ እኛ ኮ ዘጠኝ ሚሊዮን፣ እኛ አስር ሚሊዮን። ቁጥር ግን ያደርጋል። ቁጥር ዓለምን ለውጠ አቅም ኳታር ኮ እንደዚህ የበለጸገች ኮ በጣም ሚጢጢ ህዝብ ይዛ ኮ ነው። አውሮፓ ውስጥ ኮ ሚጢጢ አገሮች አሉ ኮ። ነገር ግን ኢኮኖሚያቸው አፍሪካን የሚያስተዳድር ኢኮኖሚ ያላቸው አሉ። አረቦችም ኢትዮጵያን አፍሪካን የሚያስተዳድር ገንዘብ ያላቸው አረቦች አሉ። ትንሽ ናቸው ቁጥራቸው። አፍሪካ ህዝብ ከአንድ ነጥብ ምናምን ቢሊዮን በላይ ነው። ባዶ ነው፣ ለማኝ ነው። ቁጥራችን ጭንቄ ነው። የነጌታ ጭንቄ አይምሮ ነው የሚበልጠው ቁጥር አይደለም የሚበልጠው። መቶ አርባ ሚሊዮን የራሽያ ህዝብ ከአንድ ቢሊዮን በላይ የዓለምን ህዝብ ይወጋል። ዶፋረች ናቸው፣ ምንም አይመስል፣ ልበሙሎች ናቸው። ልበሙሉነት ያስፈልጋል። እውነተኝነት ያስፈልጋል። አንድ ኢትዮጵያ ውስጥ በተለያየ ጊዜ የተለያየ ግጭት አብዛኛቻቸው ውሸት ይዘን ነው ወደዛ ውስጥ የምንገባው። ውሸት ይዘው ከሚዋጋው አንድ ሚሊዮን ሰዎች አብና አረጋ ነው የምላቸው እውነት ይዘው የሚዋጋው አንድ ሺህ ሰዎች ያሸንፋል። ይሄ ይ ምንም ካልኩሌሽን ያስፈልገውም በቃ ግልጽ ነገር ነው። እውነት የያዘ ሰው ስለ እውነቱ ስለሆነ ምንም አይፈራም፣ አይሳሳም። ውሸት የያዘ ሰው ግን ሁለት ልብ ሆኖ ነው የሚዋጋ ሁለት ልብ ይፈራል። አየህ እዚህ ለመብላት ትፈልጋለህ፣ ለመኖር ትፈልጋለህ። እውነት የያዘ ሰው ግን ለእውነት መኖር እንደ ሰርግ ይቆጥረዋል። ስለዚህ ራሽያኖች እውነት አላቸው። መሬታቸው ተዘርፏል፣ መሬታቸው ተወስዷል፣ የአውሮፓ ጦር ኮባቻል። እውነቱን ፈረንጆችም ያውቁታል፣ ራሽያኖች ያውቁታል፣ አሜሪካኖች ያውቁታል። ትራምፕ ከዚህ ጉዳይ ውስጥ የወጣው ከእግዚአብሔር አገኛል፣ ይሄ ነገር ጽድቅ ይሆንልኛል፣ ሰላም በፈጠር በእግዚአብሔር መንግሥተ ሰማያት ወርሳለሁ ብለው አይደለም። ፈርተነው ፈርተ ነው ያጠፋሃል እነዚህ እብዶች ናቸው። ራሽያኖች እብዶች ናቸው። በራሽያ አክሰንት የሚናገር ሰው ከአሜሪካ ውስጥ እኮ ይፈራል እኮ ስብእናቸው፣ ሌላ ማንነት ጎንብተዋል። በዓለም ላይ ቁጥር አይደለም ሞታ አርባ ሚሊዮን እኮ የኢትዮጵያ ሕዝብ እኮ ነው። እኩል እኮ ነው። እንደም በዚህ አፍሪካ ሀገሮች ከራሺያ ሕዝብ ይበልጣል። የከተማቸው ጽዳት፣ የኢኮኖሚያቸው ኃያልነት፣ ጠቢበነታቸው፣ እውቀታቸው ይጎርማል ለአውሮፓ ነዳጅ ቤት ለቤት ሲያከፋፍል ኮርመ እኮ ነው። ጦርነት ሲመጣ ነዳጅ ሰማይ ያወጡት ይጎርማ። ራሽያን እየጠሉ፣ ራሽያን እየተጠየፉ፣ ራሽያን እያንቋሸሾ ነገር ግን ምግባቸው ከራሽያ ነው፣ መብራታቸው ከራሽያ ነው፣ መደበራ ከራሽያ ነው። እነዚህ ጂኒየስ ሰዎች ናቸው፣ ጂኒየስ ሰዎች ናቸው። እውነት ያስፈልጋል፣ ሀቅ ያስፈልጋል። እውነት ያለ ያሸንፋል። በቃ አይ እኛ ከዘጠኝ ሚሊዮን ነው እነሱ ከሶስት ሚሊዮን ናቸው። ሎምን ሶስት ሺህ አይሆንም። ይደፈጥጣሃል ይደፈጥ እውነት ሰንጆግን አደርጋል እውነት ልብ በሙሉ ያደርጋል። ገባህ? ለእውነት ስትሞት ሰርግ ነው የሚሆነው። ላመንኩበት እውነት ስትሞት በራሱ አይምሮ ፈጠር ከእውነት አይደለም። አንድ ኢትዮጵያ ውስጥ እንደዚህ አለ። በራሱ አይምሮ የሚፈጥረው እውነት ውሸት ዕቃ ነው። ምንም መሬት ላይ የለም። ልክ ህዋቶች የሚፈጥሩት አይነት እኛ ተጎዲዎች እኛ ጄኔሳይደሮች፣ ደብረ ብርሃን ድረስ እየጨፈጨፈ መጥተው በራሱ እውነት ይጎነባል ያፈበረካል። ራሽያ ነች እንደዛ አይደለም። እውነት አላቸው፣ በቃ መሬት ላይ እውነት አላቸው። ያ ሁሉ የራሽያ መሬት ተነጥቀው፣ እንዲህ ዙሪያ ጥምጥም እኮ ነበረች ራሽያ። በዚህም ራሽያ አለች፣ በዚህም ራሽያ አለች። ራሽያ ከኤዥያም ጋር ጎረቤት ነች፣ ዙሪያ ጥምጥም ከአሜሪካም ጎረቤት ነች። ግማሹ ራሽያ አውሮፓ ውስጥ ነበር። አይገርማችን ብቸኛ የዓለማችን ግዙፍ አህጉርም አህጎርም ነበረች ራሽያ። በአሻጥር ነው እዚህ የሆነች። ቁጭት አለ ራሽያ ውስጥ፣ ኢትዮጵያ ውስጥ። ማንም ሕዝብ መበደል የለበትም። ሰዎችን ያለ አግባብ በድልን በልቦናቸው እውነት የወለደ ቁጭት ጀበናምና ቶረት ቶረት አይደለም እውነት የወለደ ቁጭት ሰውን ወደ ልዩ ፍጥረትነት ይቀይራል። ወደ እማይዳሰስ አደገኛ አውሬነት ነው የሚቀይረው። ይህን ሰዎች በቁጭትና በእውነት እንዳይጣላቸው በግለሰብ ደረጃ ነው የምላቸው።

ይሄ ቀን እንደሚመጣ ያውቃሉ። ራሽያ ነች። አሁን ፈረንሳይ ፈረንሳይ እንደሞ ስሳ ያለን አፍሪካ መሰለ እንደ አሁን ፈረንሳይ ያቁራራሉ በኒኩለር ማ ይሄ ማሊ አይደለም፣ ይሄ ናይጄሪያ አይደለም፣ ይሄ ቡርኪና ፋሶ አይደለም፣ ይሄ ራሽያ ነው። እነዚህ ሰዎች ምን አፍሪካ ገብ እንደ እነዚህ አውሮፓውያን ናቸው። ምን ሆኖ ነው አናርገ ከኛ እየባስ መጣ። ከአፍሪካ ከዚ ከድንጋይ ዘመን ያልወጣው ከዝንጀሮ ዘመን ያልወጣው አፍሪካ ህዝብ ነው። ምን አይነት ቆልድ እንደሚቆልድ ነው። አሁን መስላችሁ ከን አሁን ጀርመኖች እኮ ጭንቅላታቸው እኮ በቃ እንትን ብላለች። ከአገልግሎት መስጫ ክልል ጭናል ሁለተኛ ዓለም ጦርነት እንደነበረ አይነት ነገር ራሽያኖችን ቤት ድረስ ሂዶ አርደው ምናምን እየፈከሩ የሚሞጡ ነገሩ መስላችሁ ያውቃል እኮ በዓለም ጦርነት እኮ ራሽያኖች እስከ ጀርመን ድረስ ገብተው እኮ ነው የጎረፋቸው። ሱቅ ሱቅ ሱቅ ሱቅ ብለህ አንገታቸው ደፍተህ እስኪያለቅሱ ጀርመኖች እዋይ ብሔር እንዲወታ ደርጎ ናላ ይበለካ ያ ለቀሰት እናውቃለን። ወንዱንም ሴቱንም ጀግናንም ማን እንደሆነ ዓለም ያውቃል፣ እናንተም ታውቃላችሁ። ስለዚህ ራሽያ ነች፣ አሁን ለማንም ወደኋላ አይልም። ይሄ ያው መቆንጨር ነው። ሰውነት ጉብዳ ስለሆነ አይመኑ አይቆነጭርም ማለት አይደለም። ጥጋብ አለ፣ ድንፋት አለ። አውሮፓን አሜሪካን ዓለም ትንሽ ሞተንፈስ ያለበት ይመስላል። ሞላ ዓለም ሉክ አይደለም። አሁን ትንሽ መረጋጋት አለ፣ ወጋወጋ ያስፈልገዋል ዓለም እና ትንሽ ወጋ ወጋ ከቻይና፣ ቻይናም ትራንት መጉለጫ አጥታለች፣ እና ሊጎጥመኝ የሚፈልጉ ማንኛውም ካለ ይሞቸው እንቅጠም ብላለች። ቻይናም ጣጣ አይለብኝም ይሞቸኛል፣ ጨው ካለ ተጧላ ተጣላ ነው የሚለኝ ብላለች። መጣቆራኔ እና ቻይናም ተጣላ ተጣላ እያለኝ ነው ብላለች። ራሽያም ተጣላ ተጣላ አሪፍ ውስጥ ነን ያለች ብላለች። እነዚህ ድንፋታቸውን ቁርሻታቸውን መቋቋም ያቃታቸው ዋጋ የሚከፍሉ ይመስለኛል እና እንደ አፍሪካ እየቀጠቀጡት ሌላውን ዓለም ሊገዙት እንዴት ይሆናል? እኔ አውሮፓ ጋር ችግር የለብኝም። ችግራ ምንም ችግር የለብኝም። እነሱ ዜጎቻችንን ተቀብለዋል፣ መጠለያ ሰጥተዋል፣ ህዝባችንን አስጠግተዋል። እንወዳቸዋለን፣ እናከብራቸዋለን፣ እናደንቃቸዋለን። በጎን አፍሪካ ባዶ እንድትቀር መሬትን ወርቁን ሳንነካው እንድንሞት ሳናርስ እንድንሞት ሳንማር ሳናድግ ሳንለወጥ እንድንሞት እርስ በርሳችን የሚያተራርዱን ደግሞ አውሮፓያኖች እንደሆነ ጠንቁቀን እናውቃለን። ጠንቁቀን እናውቃለን። እኛ ከፍተን እነሱ ጋር ለባርነት እንሄዳለን። አገራችን ደግሞ ሲኦል እንድትሆን፣ አፍሪካ ሲኦል እንድትሆን የሚያደርጉት ደግሞ እነሱ እንደሆነ እንወቃል። የሆነ ነው። በቀኝም ነፈሰ በግራ ዙሲዝ አሜሪካ ብሏል ዘፋኝ፣ ዙሲዝ ራሽያ። አይሰሙም እነዚህ ሩስኪዎች፣ አይሰሙም፣ አይሰሙም። እነዚህ ራሽያ ነች ታላቅ ሶቪየት ህብረት በመሬቷን ባይሆን በክብራና በልዕልና የድሯ ትሞለሳለች። ምንም ጥያቄ የለ እና ጎና ይሱ አካል ብሎ ነው የምናስበው ይሄ አጀንዳ ገና በሶፊው አለምን ያጥልቁልቃል። አለም ይኖቃል። ሁሉም የራሴ የራሱን አርሶ ይበላል እንጂ በአንዱ ሬሳ አንዱ የሚኮብርበት ዘመን የሚንደላቀቅበት ዘመን እያበቃ ከምድራችን ላይ እየተወገዱ ይመስለኛል። ሳሳቢ ሞቻችን ላይ ክሼር አርገው